ባለፉት ዓመታት ኢትዮጵያ ለኢኮኖሚው ዘርፍ ምርታዊ ለውጥ ለማምጣት የሚያስችላት እርምጃዎች ስትወስድ ቆይታለች። የገንዘብ ምንዛሬ ለውጥ፣ የካፒታል ማርኬትን ጨምሮም የውጭ ምንዛሬ ግኝት እድገት ምጣኔን፣ የዘርፉን የነፃ ገቢያ ለውጥን የሚያሳዩ ናቸው። ለሀገሪቱ እድገት ከፍተኛ አዎንታዊ አስተዋጽኦ መንግስት ለገቢያ ስርዓቱ የሚያመቹ ቅድመ ሁኔታዎችንም መፍጠር ችሏል። በብዙ ነገሮች ላይ በጣም ብዙ ለውጥ እየታየ ነው። ለምሳሌ የገንዘብ ምንዛሬው ለውጥ ለውጡ ያለፈው ዓመት በተደረገ ጊዜ አሁን ማርኬት ድሪቨን ወይ ገበያው ነው የሚወስነው። ለምሳሌ ትልቅ ሂስቶሪካል የሆነ ነገር ነው። የሀገሪቱ ሪዘርቭ በጣም በታሪኳ የመጀመሪያ ጊዜ ነው እዚህ ደረጃ ሲደርስ። ኤክስፖርት በዚህ ዓመት ሬኮርድ ነው ወደ 6 ወደ 7 ቢሊዮን ዶላር። በኢትዮጵያ ታሪክ ውስጥ እንደዚህ ያለ ኤክስፖርት ኖሮን አያቅም። ካፒታል ማርኬት ተቋቁሟል። እንደምታውቀው እኛ ያለን በሴክተር እኛ ኢንቨስትመንት ባንክ አቋቁመናል። ሌላው ብዙ ሊደረግ ያስፈልጉ በብዙ ጊዜ ሲነጋገር የነበረው አንዱ ምንድን ነው ላለፉት 115 ዓመታት የውጭ ባንኮች ለምን አይገቡም የሚል በጣም ከፍተኛ ዲቤት ነበር። አሁን በዚህ አመት ጀምሮ ፓርላማ አጽድቆት አዋጁ ወጥቷል። ይህ በዚህ ዓመት ውስጥ የውጭ ባንኮች ይገባሉ ኢትዮጵያ ውስጥ። ይህ ራሱ ትልቅ ለውጥ ነው። የነፃ ገበያ ስርዓት ለመፍጠር እንዲቻል የፖሊሲ ዝግጅቶች፣ የህግ ማቀፎች በዘርፉ ላይ ተዋና የሆኑ ተቋማትና ባለሙያዎች ውሳኔዎችን የመቀበልና የማስፈጸም አቅማቸውም በዛው ልክ እንዲያደርጉም የተሰራበት ነው። በኢትዮጵያ የፋይናንስ ፎረም ላይም የተነሳው ጉዳይም ይህ ነው። ኢኮኖሚክ ሪፎርምስ ዛት ዊ ሀቭ አንደርቴክን የማክሮ ኢኮኖሚን ትግበራ ከማድረግ ጀምሮ ገበያ መር የገንዘብ ፖሊሲን እየተከተልን እንገኛለን። ይህ አካሄድ እንደ መነሻ የሚታይ ነው። እነዚህ ተግባራት ስናከናውን በኢትዮጵያ የተረጋጋና ተወዳዳሪ ኢኮኖሚን ለመገንባት በማሰብ ጭምር ነው። የማክሮ ኢኮኖሚ ትግበራዎችን ከመውሰዳችን በፊት የፖሊሲ ማሻሻያዎችን ጨምሮ የህግ ማዕቀፍ ዝግጅትና ተቋማዊ አቅምን መፍጠር ላይ በብዙ ሰርተናል። ለባንክ ስራ ማሻሻያ የተዘጋጀው ረቂቅ አዋጅም የውጭ ባንኮች ወደ ሀገራችን ገብቶ እንዲሰሩ የሚያበረታታ ነው። እነዚህ ተግባሮቻችን ጥቅሞቻችን የሚጨምሩ እንዲሁም ስጋቶቻችንንም የሚቀንሱልን ናቸው። ኢትዮጵያ በአፍሪካ የምጣኔ ሀብት እድገት ውስጥ ከፍተኛውን ጂዲፒ በማስመዝገብ ላይ ትገኛለች። ይህም በአፍሪካ ትልቅ ኢኮኖሚ ካላቸው ሀገራት መካከል ቀዳሚዎቹ ተርታም መሰለፏንም የዓለም የገንዘብ ድርጅት መረጃ ያሳያል። ኢትዮጵያ በአሁን በአፍሪካ ውስጥ አምስቱ ትልቅ ኢኮኖሚ ውስጥ አንዱ ነች። ከሳሃራ በታች ካሉ ሶስቱ አንዷ ነች። ስለዚህ በጣም ትልቅ ኢኮኖሚ ነው። አይ ኤም ኤፍን መረጃ ብታየው ወደ 6.5 እስከ 7 ፐርሰንት ጂዲፒ እያደገ ነው። የኢትዮጵያ መንግስት በዚህ አመት የያዘው ቅድ 8.4 8.5 ፐርሰንት፣ ይህንን ለመደገፍ ትልቅ ባንኮች ያስፈልጉናል የሚል አለማት ይዟል። የሀገሪቱን ባንኮቹ እንዲያድጉ የተደረገ ነው። ነገር ግን የውጭ ባንኮች ደግሞ ብዙም ያመጣቸው የቴክኖሎጂ ይመጣል፣ እውቀት ይመጣሉ፣ የግሎባል ማርኬት አክሴስ ይመጣሉ በሚል ደግሞ ከፍተኛ ውሳኔ ተደርጎ የውጭ ባንኮች እየገቡ ነው። በኢትዮጵያ የፋይናንስ ዘርፉ ከአመት አመት እድገቶችን እያስመዘገበ ይገኛል። በዋናነት የባንክ ዘርፉን ብንመለከት እንኳን ባለፉት አመታት ከ10 እስከ 20 በመቶ የሚደርስ እድገት አለው። በዚህ እድገት ውስጥ 1.2 ቢሊዮን ዶላሮችንም አመታዊ ትርፍ በማድረግም እያስመዘገበ ይገኛል። ይህንን ዘርፍ ኢትዮጵያ ለውጭ ባንኮች በቀጥታ እየከፈተች ትገኛለች። እነዚህን ዕድሎች እንዲጠቀሙም የኢትዮጵያ መንግስት የተለያዩ ተግባራትን በማከናወን ላይ ይገኛል። በመሰረታዊነት ለውጭ ባንኮች ገበያችንን ክፍት ስናደርግ በእርግጥ የባንክ ዘርፉን ብቻ ዝም ብለን አልከፈትንም። የፊንቴክ ዘርፉን ጨምሮ ለፋይናንስ ዘርፉ ኢንቨስትመንት ክፍት አድርገነዋል። ነጻ የሆነ ኢኮኖሚን ስንገነባ በቅድሚያ የፋይናንስ ተቋማችንን በተሻለ መልኩ እንዲያደግ በማሰብ ነው። በታሪክ አጋጣሚዎች የፋይናንስ ዘርፉ ከተቀረው ዓለም ጋር በውድድር ያልሄደባቸው ጊዜዎች እንዲያሻሽልልን እናስባለን። ይህ ብቻም አይደለም። የካፒታል መጠናችንን በማሳደግ የተቀማጭ እንዲሁም የብድር መጠንን ማሳደግ ያስችለናል። አንዱ ካፒታላ ሀገራችንን የሚያሳድግልን ደግሞ የውጭ ቀጥተኛ ኢንቨስትመንት ሲሆን ገበያ መር በሆነው የኢኮኖሚ እንቅስቃሴ ውስጥ እድገቶቻችን ተስፋ እናደርጋለን። የዲጂታል ኢኮኖሚ ስርዓት ግንባታ ጉዳይም በዓለም ዙሪያ ትኩረት እየተቸረው የሚገኝ ሲሆን ኢትዮጵያም ይህ ያልተነካውን የክፍያ ስርዓቶቿንም ወደ ዲጂታል በማሳደግ አበረታች ውጤት በማስመዝገብ ላይ ትገኛለች። ከሚጠበቀው በላይ ቴክ ኦፍ አድርጓል። አይተነው እንደሆነ አሁን ለምሳሌ የኢትዮጵያ ንግድ ባንክ ትልቁ ባንክ ነው ኢትዮጵያ ውስጥ። ባለሳሳት 80 ፐርሰንቱ ትራንዛክሽናቸው ዲጂታላይዝ ሆኗል። ቴሌብርን ብናየው ዛሬ ሁላችንም የምንጠቀም ኑ ነገር ዛሬ የሶስት ዓመት ኤግዚስት የማያደርግ ነገር ዛሬ 51-52 ሚሊዮን ደንበኞች አሉ። ስለ ዲጂታይዜሽን ትራንስፎርም እያደረገ ነው። ኢኮኖሚ ኤፊሽንት እያደረገ ነው። ኮስቱን መቆጣጠሪያ ነው። ምክንያቱም ኦፕሬት የምታደርግበት ኮስትን በጣም ይቀንሳል። ቪዚቢሊቲ ትራንዛክሽኑ በመንግስትም ደረጃ በፕራይቬት ሴክተሩም ደረጃ ያሉ ትራንዛክሽኖቹን አሁን ለውሳኔ ይመቻል። ሂሳቡን ታዋለው ዲጂታይዝ ሲሆን አለምና በትልቅ ይሄ ዲጂታል ኢትዮጵያ 2025 የሚል አጀንዳ ተይዞ ነበረና አሁን እንደምሰማው ያ ኤክሲድ ተደርጓል። ከነበረው ታርጌት ተይዞ ከነበረ ፈልና ብዙ ለውጥ ነው። ይሄም ይሄም ሴክተር የፋይናንሻል ሰርቪስ ሴክተሩ ትልቁ አጀንዳ አንዱ እንደው ዲጂታይዝ ለማድረግ ዘመናዊ ለማድረግ እኛ ያለንበት የካፒታል ማርኬት አሁን እኛ ባንክ ብትመጣ ሲቢኢ ካፒታል ብትመጣ አንድ ወረቀት የለም ደስካችን ላይ። ሁሉም ኤሌክትሮኒክ ሆኗል ዲጂታይዝ ሆኗል። የኢትዮጵያ የፋይናንስ ፎረም የፋይናንስ ዘርፉን አንገብጋቢ ችግሮች ለመቅረብ የክልሉን ዘርፍም ጥያቄ ወደ መድረክ በማምጣትና በችግሮች ላይ የመፍትሄ ሀሳቦችን ለማዋጣት ማገዙም ተነግሯል።